ከሞባይላችንም አጥተን ጋር ኮኔክት በማድረግ ይሄኛው ስልካችንን ላይ ቁጭ ብለን የፈለገው ነገር ማዘዝ እንችላለን። በጣም ዘመናዊ ነው። ባለ አራት በር ነው። አራት ተከፋች ነው የሚባለው። ከ24 ሺህ ብር እስከ 180 ሺህ ብር ድረስ አለ። ደግሞ ቦንድ ኤሌክትሮኒክስ ዲስካውንት አውጥታል። በዛሬው ቪዲዮአችን ቤት ውስጥ ከምንጠቀምባቸው እቃዎች ቲቪ፣ ኦቨን፣ ስቶቭና ፍሪጅ የተለያዩ የኤሌክትሮኒክስ እቃዎች የምናገኝበትን አንድ ቤት ላሳያችሁ እኔ ቤዛይቴን ቻናላችን ሪቪው ነው አብራችን እስኪ ለተመልካቾች ለንለ ይመስገን እራስን ለተመልካቾች አስታውቅኝ። እሺ፣ ያብር በራለ ቤታችሁ በጣም ብዙ አይነት እቃዎች ይታዩኛል። በዋነኝነት ምን ምን አይነት እቃዎች አሉ? ቴሌቪዥኖች አሉን እና ፍሪጆች፣ በተጨማሪ ደግሞ ዋሽንግ ማሽን እና ኦቨን። ለተመልካቾች ከየትኛው ጀመረን ታሳይልኛል? ከኦቨን መጀመር እንችላለን። እዚጋር የምታያቸው ኦቨኖች አሉ እነዚህ አሁን 50 በ50 ይባላሉ። ሜድ ኢን ቱርክ የሆነ ዝምት ናቸው። በተለያየ ሳይዝ አማራጭ አለ። 50 በ50 60 በ60 እና 60 በ90 አለ። እንዲሁም ደግሞ 2 ኤሌክትሪክ፣ 2 ሲሊንደር፣ 4 ኤሌክትሪክ፣ 3 በርነር በተለያየ አማራጭ ጋር ይገኛል። ሜድ ኢን ምንድን ነው? ቱርክ ናቸው። እነዚህ እንደምታያቸው ሳይዝ ነው ዲፈረንሳቸው። እነዚህ 60 በ60 ነው የሚባሉት። አሁንኛው ሀፍ ሀፍ ነው። 2 ሲሊንደር፣ 2 ኤሌክትሪክ። ተጨማሪም ደግሞ ከስሩ ሆና አላቸው። እነዚህም ቱርክ ሰራሽ የሆነ ናቸው።

አንደይቱ ናቸው ናቸው። እንደዚህ ስንት ነው ዋጋቸው? ከአምስት እስከ ድረስ አለ። ብራንዳቸው አለ አለ ሚዲያ ኦርቢት፣ በተለያየ አማራጭ አለ። ሜዲ ናቸው ቱርክ ናቸው። ሳይዝ ደግሞ ከፍ ያለ ካርሽ 69 ደሞ ነው ነው ሳይዙ ነው የሚባለው። ይሄም ሜዲ ነው አራት ሲሊንደር እና ሁለት ኤሌትሪክ ነው የሚሆነው። እዚህ ጋር ደግሞ የራሱ ሲሊንደር ማስገባይ ያለው እንደምታየው። ይህቺኛዋ ደግሞ ኦቨን ነች። ስቴንለስ ስቲል፣ ፋን፣ ታይመር፣ ሁሉም ነገር ሴንሰር ያላቸው እቃዎች ናቸው። የሁለት ዓመት ደግሞ ጋራንቲም አላቸው። ስለዚህ የመጨረሻ ትልቅ የሚባለው ምን ያህል እነዚህ ዋጋ እስከ 60 ሽብር ጀምረዋል። ሚዲን ምንድን ናቸው? ሚዲን ቱርክ ናቸው። ስለዚህ ሁሉም የትርኩምቶች ናቸው። ቆንጆ የሚባለው ምን ብራንድ ነው? አሪፍ በዚህ ሰዓት ቆንጆ የሚባሉት እነ ዴልታ እነ ኢኮ ለፍራቴር በጣም አሪፍ አሪፍ ነው። ስለዚህ ከቱርክ የሚመጡት ናቸው ቆንጆ ናቸው። ከቱርክ ነው የሚመጡት፣ በጣም ኳሊቲ ኮች ናቸው። በዚህ ሰዓት ብዙ ሰው ገበያ ላይ የተሸጠ ያለው ዴልታ ይባላል። አንደኛ እቃው በጣም ኳሊቲ የሆነ እቃ ነው። ሁለት ደግሞ ከዋጋው መንጻር ዋጋው በጣም ፌር ስለሆነ አብዛኛው ከስተመር የሚወስደው እቃ የእኛው ነው። እንዳልኩሽ የእኛው ደብል መስታወት ነው የሚባለው፣ ሁለት ፓትር ያለው የአረስቶ መስሪያ ግሪል አለው። ታይመር ፋን፣ ኤቭሪቲንግ ሁሉ ነገር አለው ነው ፉል ፋንክሽን አለው ከስርም ደግሞ በተጨማሪ ስቶርም አላቸው፣ እንደዚህ እንደምታየው ዋጋው በጣም ፌድ ስለሆነ ዋራንቲም አለው የሁለት ዓመት በጣም ቆንጆ ካና ብዙ ሶስት የሚመስሉት የኛው ነው ብናው ዋሽንግ ማሽን ነው የሚሆነው፣ የልብስ ማጠቢያ። እነዚህ ማኑዋል የሚባሉት ናቸው። ከ13 ኬጂ፣ ከ12 ኬጂ እስከ 20 ኬጂ ድረስ እኛ ጋር ይገኛሉ። እነዚህ ይሄ ስንት ኪሎ ነው ማለት ነው? አሁን ይሄ 13 ኪሎ ግራም ነው የሚባለው። ኦርቢት ነው የሚባለው። ሜዲም ምንድነው? ሜዲም ጃፓን ቴክኖሎጂ ነው፣ ቻይና ነው የሚገጣጠመው። ዋራንቲም አላቸው የሁለት አመት። በጣም ቆንጆ ማጠቢያዎች ናቸው። አሁን ዋጋውስ ምን ያህል ነው? ይሄ አሁን በእነዚህ እስከ 32 ሺህ ብር ነው የተሸጠ ያለው። እቺ የመጨረሻው ትንሿ ናት። ከዚህ የሚያንስ አለ 12 የሚባለው አሉ፣ ግን ለጊዜው ከ13 ኪሎ ነው የሚጀምረው። በእነዚህ ነው ያለው። በጣም ቆንጆ ራሱ ደግሞ በተመሳሳይ በኦርቢት ሆኖ ከ13 እስከ 20 ኪሎ ግራም ድረስ አለው። 13 አለው፣ 14 ነው ደግሞ እቺኛው ነች፣ 16ም እና 20ም አለ። እቺኛው አስንት ኪሎ ናት? እኛ 16 ኦርቢት ራሱ ሆኖ በ16 ኪሎ ግራም ነው። እነዚህ በጣም ዘመናዊ አድርገው ነው የሰሯቸው፣ በጣም አሪፍ ማጠቢያዎች ናቸው። ዋጋው ስምን ያህል ነው? ይሄ በ16 ሲሆን ደግሞ 42 ሺህ ብር ነው። ሁሉም ጋር ሁለት አመት ዋስትና ነው ዋራንቲ ነገር፣ ሁሉም ዋራንቲ ያለ አስራ አራቱም ደግሞ እንደምትይ ይሄኛው ነው። በ14 ሲሆን ደግሞ በ36 ሺህ ብር ነው። 14 የኔ ይመስላል የኳልቲ ምንም አይነት ልዩነት የላቸውም። ሳይዝ ነው ሳይዝ ነው እንጂ ለኛ ሳይዝ ብቻ ዲፈረንስ ነው ያላቸው። ከኦርቢት ውጭስ ምን አለ እዚህ? ከኦርቢት ውጭ ዌስት ፖይንት አለ፣ ሃይሰንስ አለ፣ ኢኮ አለ፣ ናሽናል አለ። በጣም ብዙ ማርኮች አሉ። የትኛው ብራንድ ነው ቆንጆ የሚባለው? ቆንጆ የሚሸጥ የተሸጠ ያለው ሃይሰንስ፣ ዌስት ፖይንት እና ኦርቢት በጣም አሪፍ ናቸው። ያ ደግሞ እዚህ ጋር የምታያት ዌስት ፖይንት ትባላለች። 12 ኪሎ ግራም ነው። ይሄን በጣም ኳሊቲ ነው። በ12 በ14 እና በ20 ኪሎ ግራም አለ። እነዚህ ደግሞ ይባላል በዌስት ፖይንት ከ12ቱ 38 ሸ እነዚህ ገበያ ላይ በጣም የቆዩ ታዋቂ ማርኮች ናቸው። ከነዚህ ይጨምራል ማለት ነው ዋጋ ትንሽ ብራንድም ስለሆኑ ታዋቂ ብራንዶች ስለሆኑ ዋጋ ትንሽ ጨማሪ አለ። ስለዚህ ሁሉም ማሽኖች ላይ የሁለት ዓመት ዋስትና አላቸው። እሺ፣ እነዚህ ምን ብራንድ ናቸው? እዚህ ጋር የምናያቸው ብላክ ስታር አለ፣ ናሽናል አለ፣ ኤኮ አለ፣ ኦርቢት አለ። እነዚህ በሀይሰንስ ወይስ ፖይንትም አለ ሀያ ኪሎ ግራም የሚባሉት ትልቆቹ እነዚህ ናቸው። ትልቅ ሳይዝ የሚባሉት እነዚህ ይመስላሉ። እነዚህ ሀያ ኪሎ ግራም ናቸው። ለቤትም ለስራ መጠቀም እንችላለን። በጣም ቆንጆ ቆንጆ ማጠቢያዎች ናቸው። ስንት ይባላል እነዚህ አሁን በእነዚህ እስከ 46 ሽብር ነው በዚህኛው። ይሄኛው ደግሞ ናሽናል ነው የሚባለው ቆንጆ ማጠቢያ ነው። እነዚህ እስከ 55 ሽብር በጣም ትልቅ ነው። ለሰላም ለቤትም መሆን ይችላል። በዚህ ጋም ደግሞ ይሄ ስንት ነው አልከኝ ዋጋው በዚህኛው 55 ሽብር። ኪሎቹ አንድ ቢሆንም ዋጋቸው ይለያል ማለት ነው። እንደ ማርኮ ዋጋው ይለያል። የኛው ደግሞ ኢኮ ነው የሚባለው ፣ ይሄም 20 ኪሎ ግራም ነው። በጣም ቆንጆ ማጠቢያ ነው። እነዚህ ዋራንቲ አላቸው። በተጨማሪ በዚህኛው ደግሞ 53 ሽብር ነው ኪ ደግሞ አውቶማቲክ ዋሽንግ ማሽን ዜጋ ዝገምናቸው ፉል አውቶማቲክ ነው የሚባሉት ከነዛ ላይ ትሜል እነዚህ ራሱ አቶ አድርጎ ጨምቆ ነው የሚሰጣን። ሁሉም ነገር አንድ ክላስ ላይ ነው የሚጨርሰንን። መቶ ፐርሰንት ያደርቃል፣ ግን መቶ ፐርሰንት አይደለም። የእነዚህ ሰማንያ ፐርሰንት ነው የሚባለው። መቶ ፐርሰንት ደግሞ የሚያደርቁ ማለት ነው። እነሱን ነው ያቸዋለን። እነዚህ አውቶማቲክ ሆኖ ኦርቢት ነው የሚባለው። እነዚህ ቶፕ ሎድ የሚባሉት ናቸው። አሁን እነዚህ ደግሞ ዘመናዊ አድርገው ይሰሯቸው፣ ውሃ በዳረግ መጠቀም እንችላለን። ከላይም ደግሞ ባልዲ ጨምረንም ማጠብ እንችላለን። በእነዚህም ከ12 ኪሎ እስከ 20 ኪሎ ግራም ድረስ አለ። ይኸኛው 16 ኪሎ ግራም ነው፣ ዋጋው 66 ሺ ብር ነው። የምን ሀገር ናቸው? የጃፓን ቴክኖሎጂ፣ ያው ቻይና ነው አሴምብል የሚደረጉት ኦርቢቶች። ኦርቢት በዚህ ሰዓት ገበያ ላይ በጣም የሚታወቁ ማርኮች ናቸው። በጣም ቆንጆ ማጠቢያዎች ናቸው። ጋር የምናየው ደግሞ ጋራድ ነው የሚባለው። ይህም አውቶማቲክ ነው በ18 ኪሎ ግራም ያው ከዚህ ጋር ፍምሳይ ነገር ነው። ውስጣቸው በጣም ትልቅ ነው። እነዚህም እስከ 80 ሺህ ብር ነው እየሸጠ ሺህ ብር ይባላል። 18 ኪሎ በጣም ቆንጆ ማጣቢያዎች ናቸው። ሆኖ ደግሞ እዚህ ጋር ዌስት ፖይንት አለን። ዌስት ፖይንት ደግሞ ያው ማርክ ነው። በጣም ኳሊቲ ማጣቢያ ነው። ደግሞ 15 ኪሎ ግራም በጣም ትልቅ በጣም ቆንጆ ማጠቢያ ነው። እነዚህም ዋራንቲ ያላቸው እንዳልኩሽ ለሁለት አመት ለሁለት አመት ዋራንቲ ያለው። ምንድነው ልዩነታቸው ከበቀደም ካሳየኝ ጋር እነዛ ሁን ማኑዋል አውቶማቲክ፣ ምንድነው ማኑዋል ሲሆን ማጠቢያ ለብቻ ነው፣ መጭመቂያ ለብቻ ነው። አጥበሽ ወደዚህ በዚህ ገልጠሽ ነው መታረቂ ይሄ ግን ሁሉን ነገር አንድ ነገር ሰጥቶ። ተመልካቾቻችን ቦንድ ኤሌክትሮኒክስ በመምጣት የተለያዩ ኤሌክትሮኒክስ እቃዎችን እና የተለያዩ ዋሽንግ ማሽኖችን ቤታችን ቀለል ማድረግ ትችላላቸው። አሁን ደግሞ ወደ ቀጣይ እንሄዳለን። ቅድም 100% የሚያደርቅ ማሽን አለ ብለህ ነበር እስኪ አሁን ደግሞ እንየው። አዎ እነሱ ይሄው እነዚህ ይመስላሉ። እዚህ ጋር የምታዩ ይሄ ፉል አውቶማቲክ ነው የሚባለው፣ ፍሮንት ሎድ ነው የሚባለው። አሁን ይሄ ካንዲ ይባላል። 100% አድርቆ አድርቆ ነው የሚሰጠን። ይሄ በጣም ኳሊቲ ሆነ ማጠቢያ ነው። ይሄ በ100% ያደርቃል ማለት 100% ያደርቃል። ይሄ 8 ኪሎ ግራም ነው የእኛው። በ10 ኪሎ፣ በ12 በተለያየ ማርክ ማራጭ አለ። በኦርቢት አለ በሚዲያ ካንዲ ብዙ ማርኮች አሉን። እነዚህ 100% አድርቆ ጨርሶ ይሰጡናል ማለት ነው። ዋጋውስ ምን ያህል ነው? ይሄው ምን ነዚህ ዋጋ ከ70 ሺህ ብር እስከ 130 ሺህ ብር ድረስ አለ። ለማርክ አማራጭ በካንዲ ብራንድ ነው ወይስ በማንኛውም? በሁሉም በኤልጂ አለን፣ በሚዲያ አለን፣ ኦርቢት፣ ሳምሰንግ ሁሉ ማግኘት ያለ ነው። የትኛው ብራንድ ቆንጆ ነው ግን ያው እነዚህ ላይ አሁን ይሄን ያህል ዲቴል የተለየ የሚባል ነገር የላቸውም። ኤልጂ ሚዲያ እና ኦርቢት የተለየ እና ካንዲ በጣም አሪፍ ናቸው። ከሞባይላችንም ጋር ኮኔክት በማድረግ ይሄኛው ስልካችን ላይ ቁጭ ብለን የፈለገው ነገር ማዘዝ ይችላል። በጣም ዘመናዊ ነው። ይሄኛው ይገናኛል ከስልክ ጋር ኮኔክት መሆን ይችላል። ስማርት ስለሆነ በጣም ዘመናዊ ማጠቢያ ነው። ከሌሎች ለየት የሚያደርገው ይሄ እሱ እሱ ነገር ነው። በጣም አሪፍ ማጠቢያ ነው። ሁሉም እንደዛ ናቸው ወይስ የካንዲ ምርት ብቻ ነው የሚያደርገው? ሌሎቹም ያው እንዳልኩሽ መቶ ፐርሰንት ያደርቃሉ። ክሪ ተመልካቾቻችን፣ እንደሰማችሁ የእኛው ማሽን ከስልክ ጋር ኮኔክት በማድረግ በሄዳችሁበት ቦታ በሙሉ የተቆጣጠራችሁ ማጠመጥ ትችላላችሁ ማለት ነው። እየመጣችሁ በቦንድ ኤሌክትሮኒክስ መሸመት ትችላላችሁ ማለት ነው። እስካሁን ደግሞ ወደ ፍሪጅ እንሄድ። እሺ ፍሪጅ፣ አሁን እነዚህ ትንሽ ሳይዝ የሚባሉ ሳይዞች እነዚህ ናቸው። በሞዴል ነው ፍሪጅ እንደሚታወቀ፣ ገበያ ላይ አሁን 250 ሞዴል ነው የሚባለው። እዚህ ቆንጆ ቆንጆ ፍሪጆች ናቸው። አነስ ያለ ሳይዝ ነው። ኩለር ሲስተም ነው የሚባለው። ስንት ሊትር ናቸው እነዚህ? 250 ሞዴል፣ ሊትር ሳይሆን በሞዴል ነው ያለው። ፍሪጅ ሲታየው 250 ሞዴል ነው የሚባለው። ከዚህ ጀምሮ እስከ 2 በር ድረስ አለ። ይሄኛው የቻይና ምርት ነው። ሶሻል ይባላል። አዲስ ምርት ነው። ቆንጆ ፍሪጅ ነው። በነዚህ ከ28 እስከ 31 ሺ ብር ድረስ ይሸጣል። ደግሞ ከሱ ከፍ ያለ እዚህ ጋር አሉ። እኛ ደግሞ ሃይሰንስ በጣም ታዋቂ ምርት ነው፣ ኤሮፕ ስታንዳርድ ጋ ነው በጣም ኳሊቲ ፍሪጅ ነው። ይሄኛው 270 ሞዴል ነው የሚባለው ሃይሰንስ ከመቶ 160 እስከ 750 ሞዴል ድረስ አላቸው። እነዚህ በጣም ኳሊቲ ፍሪጆች ናቸው ገበያ ላይ በእነዚህ እስከ 45 ሺ ብር ነው ያሉት።

በእነዚህ በአዳዲሶቹ ደግሞ 350 ሞዴል ነው እዚህ ጋር ማሳየሽ። በእነዚህ እስከ ከ34 እስከ 38 ይለያያል። እዚህ ጋር የምናየው ደግሞ ዌስት ፖይንት ይባላል። በጣም የቆየና ታዋቂ ምርት ነው። በጣም ብራንድ እቃ ነው። ኛው ኔት ሊትሩ 205 ሊትር ነው የሚባለው አምስት ሊትር ነው የሚባለው። ይህም ማርኬቱ ላይ በጣም የቆየ ፍሪጅ ነው፣ በጣም ዘመናዊ ፍሪጅ ነው። እነዚህ ምንድን ነው ድምጻቸው ሳይለንት ነው፣ ምንም ሽታ ማይዝም። መብራቱ ሲጠፋ ደግሞ በዚህ ለ24 ሰዓት ማቀዝቀዝ ይችላሉ። በጣም ዘመናዊ ፍሪጆች ናቸው። ሁሉም ሁሉም መብራቱ ሲጠፋ ለ24 ሰዓት ማቀዝቀዝ ይችላሉ። ምንም አይት ደግሞ ሽታ ማይዙም፣ ድምጻቸውም ደግሞ ሳይለንት ነው። በተጨማሪም ደግሞ ቁልፍም አላቸው፣ ዘመናዊ ፍሪጆች ናቸው። በእነዚህ ከ34 ሺ ብር ጀምሮ አለንዶ ስትኩኝ ትምህርት ለየሳይዙ ደግሞ ይለያል ደግሞ በጣም የሚያምር የሚያምርና ጥቁር ይሄ ቴምፐርድ ግላስ ነው የሚባለው። ፍራዶ ይባላል። ይሄ በጣም የቆየ ማርክ ነው። እሱም አለው እንዳልኩሽ፣ ሽታም አይዝም፣ ድምፅም ሳይለንት ነው። መብራት ሲጠፋም ደግሞ በዛ ወደ 24 ሰዓት ማቀዝቀዝ ይችላል። ሁለት ሲስተም ነው የሚባሉት እነዚህ ፍሪጆች፣ በጣም ዘመናዊ ፍሪጆች ናቸው። በእንደዚህም እንዲሁም በተለያየ ሳይዝ አለው፣ ከለር አላቸው። በዚሁ በጥቁር ከለር በተለያየ ሳይዝ አለው። ከ35 ሺ እስከ 55 ሺ ድረስ አለው። ይኸውም እነዛ እንደነዛ መብራት ጠፋ ማቀዝቀዝ ይችላል። ሽታማይዝም ድምጹም ደሞ ሳይለንት ነው። በጣም ኳሊቲ የሆነ ፍሪጅ ነው። ይሄ 214 ሞዴል ነው የሚባለው ሌትሮ ደሞ 294 ሊትር ነው 294 ሊትር ሊትሩ ማለት ነው። አምስት ዓመት ደግሞ የኮምፕረሰር ዋራንቲ ያለው በጣም ዘመናዊ ኳሊቲ ፍሪጅ ነው። በሚዲያ ምርቶች ከ160 ጀምሮ አሉ። በተለያየ ሳይዝ አማራጭ አለ። በእንዲህ በትልቆቹ ደግሞ ከ40 ሺህ ብር ጀምሮ የመጨረሻ ትልቅ ሚዲያ ይሄ ነው። ከዚህ ከፍ አለ ይሄም፣ ከዚህም ከፍ የሚል ደግሞ አለ። ይህኛው እስከ ስልሳ ምናምን ሺህ ብር ነው ትችላለ። እዚህ ጋር የምናየው ደግሞ ኦርቢት ይባላል። ኦርቢት 510 ሞዴል ነው የሚባለው። ይሄ ደግሞ ከነዚያ እስካሁን ካሳዮች ለየት የሚያደርገው ምንድነው? አንደኛ እዚህ ጋር የውሃ ማቀዝቀዣም አለ። በተጨማሪ ደግሞ ይሄ ፋን ሲስተም ነው የሚባለው። ፋን ሲስተም ማለት ምንድን ነው በረዶ ምናምን አይጋግርም እቃ ስናስቀምጥ እቃውን በረዶ አድርጎ የሚሰጠን የሚቀር ነገር የለም እቃውን በረዶ ያደርግልናል። ሁለት ደግሞ ከላይም ከታችም ለሁለቱም ለየ ብቻ መቆጣጠር ያለው የታችኛውን ለብቻ አጀስት ማድረግ ያለው ደግሞ ለብቻ መቆጣጠር ያለው፣ በአብዛኞቹ ፍሪጅ የታችኛው ብቻ ያላቸው ፋን የሌላቸው ፋን ሲሆን ግን ጥቅሙ ይሄ ነው፣ ከላይም ከታችም ለየ ብቻ መቆጣጠር እንችላለን ማለት ኦርቢት በሁሉም ሳይዝ አለን እኛ ጋ። የነዚህ ዋጋ ደግሞ እስከ ሰባት ሺህ ብር ነው የሚተሸጠ ያለው። የስንት ዓመት ዋስትና አላቸው? አሁን የነዚህ አምስት ዓመት ኮምፕረሰር ዋራንቲ አላቸው እዚህ ጋር ያለው ደግሞ ይሄም ሲንጀር ነው የሚባለው። ይህም ልክ እንደ ናሽናሉ ፋን ሲስተም ይህም ደብል ፋን ነው የሚባለው። እንደምታየ ውጡ በጣም በጣም ሰፋ ያለ ነው። አትክልት ቤቱም ሰፋ ያለ ነው። ለብቻ መቆጣጠሪያ አለው። ይህም እዚጋ ደግሞ ፍሬሽ ሩም ደግሞ እዚህ ጋር አለ። በጣም ዘመናዊ ፍርጆች ናቸው። ይሄኛው ደግሞ ኦርቢት እስካሁን ካሳየዎች ትንሽ ለየት የሚለው ይሄኛው ነው። ይሄም እዚህ ጋር እንደምታየው የውሃ ማቀዝቀዣ አለው። መያዣም ደግሞ ከፈለግን አላቸው ገጥመን መጠቀም እንችላለን። ስለዚህ ይሄ ነገር ውሃ ከዚህ መቅራት ይቻላል። አዎ ውሃ ግን ከዚህ ጋር ጋር ምናምን የራሱ ተች ነው። ሎክ ማርግም እንችላለን። ነገር ደግሞ እዚህ ጋር መቆጣጠር ስለዚህ በውስጥም አለ በሁለቱም መጠቀም እንችላለን። ልክ እንደነዛም ደግሞ ይሄም ደብል ፋን ሲስተም ነው። በጣም ሰፊ ትልቅ ሳይዝ ነው ይሄኛው፣ 600 ሞዴል ነው የሚባለው ኦርቢት፣ በጣም ዘመናዊ ፍሪጅ ነው። ስንት ይባላል ይህ ዋጋ? የነዚህ ዋጋ እስከ መቶ ሺህ ብር ነው በዚህ ሰዓት ገበያ ላይ ያለው። ይህኛው ደግሞ ጋራድ ነው የሚባለው በባለ ሁለት ተከፋች ነው እዛ ጋር እንዳሳየው። እሺ ይሄም ዲጂታል ነው። እዚህ ጋ እንደምታየ ሎክ ማድረጊያም አለው። ያው ጋራድ ገበያው ላይ በጣም የቆየ ፍሪጅ፣ በጣም ኳሊቲ የሆነ ፍሪጅ ነው። እንደምታየ ውስጡ ነው ይህን ይመስላል። ከስር ደግሞ በረዶ ክላሱ ይሄ ነው። ሁለት መሳቢያዎች አሉ። ኦኬ ከታች ነው በረዶ ቤቱ ከስር ነው ሁለት ያለው እንደዚህ። በጣም ዘመናዊ ፍሪጅ ሁለቱም በረዶ ክፍል ይሄ ሁለቱም እንደምታየው በረዶ ክላስ ነው። እነዚህ እነዚህ በጣም ኳሊቲ እና በጣም ዘመናዊ ፍሪጆች ናቸው። እዚህ ጋር የምናየው ደግሞ ልክ ከዚህ ጋር ተመሳሳይ ነው። ይሄኛው ያው ሴንተር ፖይንት ነው ባይ ዘመናዊ ፍሪጅ ነው። እዚህ ጋር ያው ማቀዝቀዣ አለው እንደምታየው። ይሄም በባለ ሁለት በር ነው በጣም ትልቅ ሳይዝ ነው ይሄኛው ከዛኛ ላይ የሚያረገው በጣም ከፍ ያለ ሳይዝ ነው። ፋስት ኩሊንግ ነው። መብራት ጠፍቶ ከ24 ሰዓት በላይ ማቆየት ይችላል። ሽታ ማይዙም ድምፅ የሚላቸውም ፓወርም ደሞ በእኛ በዛ ሰዓት በራሳቸው ኮንትሮል ማድረግ ይችላሉ። እነዚህ በቀላሉ የሚቃጠሉ ነው ወይስ ውስጥ ነው? በውስጥ ያለው በጣም ዘመናዊ ነው። ፍሩት ይችላል ናቸው እንዴ በጣም ትልልቅ ሳይዞች ናቸው። ለምን ነው ደሞ ኦርቢት ነው። አሁን ይሄ መቆጣጠሪያ እንዳልኩሽ ከውጪ ነው። ይሄ ኦርቢት ሆኖ በባለ አራት በሩ ነው አራት ተከፋች ነው የሚባለው። ይሄ እንደዛኛው ከስር ባለ ሁለት አይደለም ማለት ነው። እንደዚህ አይደለም፣ ያራት ተከፋች ነው። እንደዚህ ያው ይሄም በተመሳሳይ በረዶ ክላሱ ከስር ነው የሚሆነው። ይሄ አትክልት ኖርማል ክላሱ ከላይ ነው ከስርም፣ እና ይሄ በረዶ ክላስ ነው። ሶስት መረዳዎች አሉት። እነዚህ ሁሉ ለበረዶ መጠቀም እንችላለን። በጣም ሰፋፊና ትልቅ ናቸው። እነዚህም ፋን ሲስተም ነው የሚባሉት። ይሄም ለ24 ሰዓት ያገለግላል ማለት ነው። 24 ሰዓት ላይ ማቆየት ይችላል። ሽታም ድምጽም ምንም ነገር የላቸውም። በጣም ኳሊቲ ናቸው። እዚህ ጋር የማሳየሽ ደግሞ እስካሁን ካሳየሁሽ በጣም ትልቁ ሳይዝ እና በባለ አራት ወሮ በጣም ኳሊቲ ብራንድ ነው። ይሄ ማርኬቱ ላይ በጣም የቆየ ማርክ ነው፣ ሂታችን የሚባለው የአስር አመት ደግሞ ኮምፕሬሰር ዋራንቲ ያለው። እዚህ ጋር እንደምታዩ ውሃ ማቀዝቀዣም አለው። ሁሉ ነገር ዲጂታል ነው። እዚህ ጋር ነው መቆጣጠሪያ፣ ውጭ ላይ ነው ያለው። አራት ከፋች ነው። አሁን ውጭ ነው የምንቆጣጠረው። ይሄ በረዶ ከላይ ነው። ይሄ በረዶ ዘመናዊ ፍሪጆች ናቸው። ያው እኔ መሰረት በጣም ግዙፍ ሳይዝ ትልቅ ነው በጣም። ከዚህ ጋር የምናየው ጋራር ነው የሚባለው። ሙቅም ቀዝቃዛም አለው። ከላይ ደግሞ የራሱ ሀልትር ማጣሪያ አለው። እዚህ ጋር ደግሞ ፍሪጅ አለው። እንደምታየው እንደዚህ ከስር ያለ ይከፈታል። ከስር ማቀዝቀዣ አለው የራሱ። በተለያየ ማርክ አማራጭ አለ። እነዚህ ከ20 ሽብር እስከ 24 ሽብር የሚሸጠዋል። ስንት ሊትር ይይዛል? ሀልትር ማጣሪያ ይይዛል። እዚህ ጋር ደግሞ ማሳየሽ ሚዲያ ነው የሚባለው የኛው ደግሞ ከዚህ ሌት የሚያደርገው ምንድነው? በራሉ የራሱ አዎ፣ ይሄ ሶስተኛት መግጃ ነው ያለው ሙቅ አለው ቀዝቃዛና ኖርማል መካከለኛ እና ደግሞ እዚህ ጋር ሎከርም አለው። ሙቁ ልጆች ምናምን ካለ እንዳያቃጥላቸው በራሱ ሎክ ማድረግም ይችላል። ከስር ኖርማል ፍሪዘር ነው ያለው በረዶ አይደለም ኖርማል ማቀዝቀዣ ነው ያለው። ሃይላንድ የተለያዩ ትንሽ ነገሮችን ማስቀመጥ እንችላለን። ከላይ ተጨማሪ ሃይልተር ማጣሪያ ያለው እዚህ ሃይልተር ነው ማለት ነው። ሃይልተር ነው የሚያጣሉት ይሄም ተመሳሳይ ነው። ስራቸው እንዳየት ነው። ይሄም እንደምናየው እሱ ነው። ይሄ ነው፣ ሶስት አይት መግጃ አለው ሙቀዝቀዛ ነው፣ ኖርማል አለው። አዎ ከስር ደግሞ እንዳልኩሽ ይሄም ፍሪጅ አለ። ይሄን ይመስላል በረዶ አይሰራም፣ ኖርማል ማቀዝቀዣ ነው። ይሄም ልክ እንደነዚህ ከላይ ማጣሪያ ያላቸው፣ ከላይ ደግሞ በራሱ ማጣሪያም ተጨማሪ። ጃር ከፈለግ፣ እንደውም በጃር መጠቀም፣ በሁለቱም መጠቀም እንችላለን። በጃር ሲሆን በዚህ ነው መጠቀሙ፣ በራሱ ማጣሪያ ሲሆን ይወጣና በሁለቱም መጠቀም እንችላለን ማለት ነው። ጃር ሲሆን ታዲያ እንደት ነው እናደርገው? ጃር ሲሆን እዚህ ላይ ነው ጃሩን የምንገለብጠው የራሱ ሲሆን ደግሞ ስናውጣውና ቁጭ ማድረግ ማለት ነው። አጣፍ ይሰጠናል። ከዛም ሙቅም ቀዝቀዛ መጠቀም እንችላለን። የሁለት ዓመት ደግሞ ዋራንቲም አላቸው። በሁሉም ማርክ እኛ ጋር ይገኛል። ከ20 ሺህ ብር እስከ 24 ሺህ ብር የሚሸጡ አሉ ማለት ነው። እዚጋ ደግሞ ቲቪዎች ይታዩኛል። ከስንት ኢንች ጀምሯል ቴሌቪዥን? ከ32 ኢንች እስከ 85 ኢንች ድረስ እነጋ ተገኛለሁ። ይሄኛው ስንት ኢንች ነው? አሁን እዚጋ የምናየው 65 ኢንች ነው የሚባሉት፣ ሁለቱም 65 ኢንች ናቸው። ይሄኛው አማዝ ይባላል፣ ያኛው ደግሞ ሃይሰንስ ነው የሚባለው ሁለቱም 65 ናቸው። ዋጋ እንዳልኩሽ ሁን ሃይሰንስ ከ32 እስከ 75 ንች ድረስ አለ እኛ ጋር። እንደ ሳይዙ ደግሞ ዋጋ ይለያል። ከ25 ሽብር እስከ ቶናም ሽብር ድረስ አለ። ሃይሰንስ እንዳልኩሽ በጣም ዘመናዊ ቶች ናቸው። ስማርት አንድሮይድ ናቸው። ዋይፋይ፣ ዩቲብ ሁሉም ነገር ይሰራሉ። እንደምታዩ ደግሞ በጣም ስሊም ናቸው። በጣም

ይሄ ለየት የሚያደርገው ምንድነው? ይሄኛው ከነዛ ላይ የሚለው ይሄ ሲንግል ስክሪን ነው የሚባለው። ኦርቢት የጃፓን ቴክኖሎጂ ነው እንዳልኩሽ። ይሄም አንድሮይድ ነው፣ ሁሉም ነገር ይሰራል። ዘመናዊ ቴክኖሎጂዎች ሁሉን መጠቀም እንችላለን። እነዚህም ደግሞ በተመሳሳይ የሁለት ዓመት ዋራንቲ ያላቸው፣ ዋይፋይ፣ ዩቲዩብ ከሞባይላችን ጋር ካስት ማድረግ እንችላለን። ዘመናዊ ነገሮች ሁሉ ነው የሚሰራሉ። እነዚህም በተመሳሳይ የሁለት ዓመት ጋራንቲ አላቸው። ኦርቢት በጣም ኳሊቲ ማርክ ነው። የትኛው ብራንድ ግን ቆንጆ ነው ብለህ በዚህ ሰዓት ቆንጆ የሚባሉት ኦርቢት አለ አይሰንስ ኤክስትሪም የሚባሉም አሉ። ኤልጂ፣ ሳምሰንግ እነሱ እነሱ በጣም ኳሊቲ ቲቪዎች ናቸው። አሁን በዚህ ሰዓት ሰው እየወሰደ ያለው ቲቪ ብራንድ ምንድን ነው? አሁን ማርኬቱ ላይ ቆንጆ ቆንጆ የሚባሉ ቲቪዎች ኤልጂ፣ ሳምሰንግ፣ እነ ሶኒ ሀይሰንስ ናቸው። ኤልጂ ሳምሰንግ እንዳልኩሽ ደግሞ ከዋጋ መምጣት እነሱ ውድ ስለሆኑ በዚህ ሰዓት ገበያ ላይ ዋጋቸውን ፌሮ እቃቸውን በጣም ቆንጆ የሚባሉት ሀይሰንስ እና ላይፍ ስታር በጣም አሪፍ ቲቪዎች ናቸው። በጣም ዘመናዊ ቲቪዎች ናቸው። በጣም ደግሞ ሚዊ ላይ እዚህ ጋር የምናየው ደግሞ ሚዊ ነው። 75 ኢንች ነው። በጣም ትልቅ ሳይዝ ነው። ይሄም ደግሞ ስማርት አንድሮይድ ነው የሚባለው አንድሮይድ ቨርዥናቸው 14 ነው። 8 ጂቢ ስቶሬጅ አንድ ነጥብ አምስት ራም አላቸው። ሁለት አመት ደግሞ ጋራንቲም አላቸው። ከሞባይላችን በካስት አርገን ፉል ስማርት ነው። ሁሉም ነገር መጠቀም እንችላለን። ይኸኛው ደግሞ ደብል ግላስ ነው የሚባለው 75 ኢንች ነው። በሚዊ ደግሞ ከ32 እስከ 75 ኢንች ድረስ አለ። የምን ሀገር ነው ሚዊ? የቻይና ምርት ሆኖ ሀገር ውስጥ አሴምብልድ የሚደረግ ምርት ነው። ሀገር ውስጥ ለሚገጣጠም ነው ማለት ነው። ደብል ነው እዚህ ሲገጣጠም ደግሞ ያው ስፔርም አላቸው። ዋጋቸው ደግሞ በጣም ፌር ነው ያ ነው። እዚህ ጋር የምናያቸው እንዲቀ ስራሉት 43 ኢንች ናቸው። መሀል ያሉት ደግሞ 50 ኢንች፣ ከላይ ደግሞ የምናያቸው 55 ኢንቾች ናቸው። ማርካቸው ደግሞ ሁሉም ይለያያ ጋር ነው የሚለያዩ ይታዩኛል። ስማቸው እራሱ አዲስ ይሆን አሁን ይሄ ኦስካር ሊደር ኤክስትሪም ሚዊ የአንድ ካምፓኒ ምርቶች ናቸው። ስማቸው ነው የሚለያየው ኳሊቲ ላይ ይሄን ያህል እንደተለየ የሚባል ነገር የላቸውም። ፉል ስማርት ፉል አንድሮይድ ነው፣ ገበያ ላይ ቆይቷል። አሁን እነኚህ ቪዲዮ ሰው በጣም ቆይቷል። ሊደር ኦስካር፣ ሚው የቆዩ ምርቶች ናቸው። ፉል አንድሮይድ ፉል ስማርት ደብል ግላስ ናቸው፣ ሀይ ፋይ ስፒከር የሁለት ዓመት ደግሞ ዋራንቲም አላቸው። በዋራንቲያቸው ደግሞ በጣም አስተማማኝ ነው። በጣም ቆይቷል። ስለዚህ ደብል ስክሪን ናቸው ማለት ደብል ስክሪን ናቸው። ዘመናዊ ነገሮች ሁሉ ነው የሚያሟሉ ናቸው። እዚህ ጋር በአጠቃላይ የሚታዩ አንድ አንድ ላይ ናቸው። አንድ እንደዚህ አንድ ምርቶች ናቸው ከሰርምታቸው። እዚህ ጋር የምናየው ደግሞ ያው ኬሊክ ነው የሚባለው ይሄ አዲስ ምርት ነው። በጣም ኳሊቲ ቲቪ ነው ኬሊክ። ልክ እንደ ሃይሰንሱ ፉል ስክሪን ስማርት ነው፣ አንድሮይድ ነው፣ ስሊም ነው። የራሱ የሆነ ደግሞ ሪሲቨርም አለው። በጣም ዘመናዊ ቲቪ ነው። ይሄም ሪከመንድ እናደርጋለን። በጣም እዚህ ጋር የማሳይሽ ደግሞ ኦርቢት ነው። ኦርቢትም ደግሞ በተመሳሳይ ከ32 ኢንች እስከ 75 ኢንች ድረስ አለ። አሁን ይሄ 50 ኢንቹ ነው። ፉል ስማርት ፉል አንድሮይድ ነው፣ 4K ነው። እንዳልኩሽ ደግሞ የኦርቢት ምርቶች ደብል ግላስም የሁለት ዓመት ደግሞ ዋራንቲም አላቸው። እዚህ ሀገር ስለሚገጣጠሙ ነው ነው ስለሚገጣጠሙት ነው። እንዳልኩሽም ዋራንቲ አላቸው። ሁሉም ነገር ዘመናዊ ቴክኖሎጂ ሆኖ ነው ያሟሉ ናቸው። ሁሉም ነገር ይሰራል የሚባሉት ባሉት ጥራታቸው፣ ያው እንደምታየው ጽድት ያለ ነው። በተለያየ ኢንች አማራጭም ደሞ አለ። እዚህ ጋር የምናየው ደሞ ሃይሰንስ 50 ኢንች ነው የሚባለው ይሄ። ሃይሰንስ ቅድም ነግሬሻለሁ በጣም ቆንጆ ቲቪ ነው። ይሄ እስሊም ነው የሚባለው በጣም እስሊም ነች፣ ፉል ስክሪን ነው። አዎ በጣም ስናቸው። ይሄ ቪዳ ነው የሚባለው ከነዛ ላይ የሚያደርገው ቪዳ ነው። ይሄም ሁሉም ነገር ይሰራል።

ሀያ አምስት ሀያ አራት ሞዴሎች አሉ። በጣም ዘመናዊ ምርኮች ናቸው እነኛ። በጣም ብዙ የኤሌክትሮኒክስ እቃዎች አሉ። እስኪ አሁን ደሞ ያላየነው የኤሌክትሮኒክስ እቃ ካለ ያላየናቸው። እኛ ጋር ሁሉም አይነት የኤሌክትሮኒክስ እቃዎች አሉ። የኪችን እቃዎችም አሉ። መፍጫዎች፣ ፍሪጀር፣ ኩከር፣ ጁስ መፍጫ፣ ሁሉም ነገር አለ። እዚህ ጋር የምታያቸው ደሞ የዳቦ ምጣድ እና ሚኒ ኦቨን የሚባሉ አሉ። የቱርክ የሆኑ ሚኒ ኦቨን ማለት የዳቦ ምጣድ። ሁሉም ሁሉም አይነት የኤሌክትሮኒክስ እቃዎች ጋር እኛ ጋር ታገናኛለህ። ስለዚህ ምንም የሚያጡት ነገር የለም ማለት ነው። እዚህ መጣ አሁን ደግሞ ቦንድ ኤሌክትሮኒክስ ዲስካውንት አውጥታል ተብያለሁ። እስኪ ምን ምን አይነት እቃዎች ላይ ነው ዲስካውንት ያወጣንባቸው? ሚኒዮቨን እና የዳቦ ምጣድ ነው ያወጣነው። የዳቦ ምጣድ እዚህ ገምታችሁ ሁሉ ሜድ ኢን ቱርክ ናቸው። በባለ 3 ፓትራ እና በባለ 2 ፓትራ አለ። በጣም ዘመናዊ ነው። 2 ኪሎ 2 ኪሎ 3 ኪሎ 5 ኪሎ የሚደፉ አሉ። 3 ፓትራም 2 ፓትራም ያላቸው አሉ። እነዚህም ደግሞ ከ2 አመት ዋራንቲ ጋር የዋጋ ዲስካውንት አውጥተናል። እነዚህ እኛ ጋር ታገኛላችሁ። በእነዚህ ከ10 ሺ ብር እስከ 13 ሺ ብር የሚሸጡ አሉ። ዋጋ ሁሉ ይለያያል። ያው እንደ ማርኮ ዋጋው ይለያያል። እስከ አሁን ከወጣንባቸው እቃዎች መካከል አንዱ ደግሞ እነዚህ ናቸው። ሚኒ ኦቭን ነው የሚባሉት እነዚህ ስቶቭ ባለውም በሌለውም ታይመር አላቸው። ከስር ደግሞ አንድ ፓትራ ግሪል ማረጊያ ብረት፣ አንድ አንድ አመት ደግሞ ዋራንቲም አላቸው። እነዚህ አሁን 34 ሊትር ነው የሚባሉት፣ 6 ሺ ብር ነው። ይሄ እዚህ ጋር የምታዩው ደግሞ 38 ሊትር ነው። ይሄ ሚኒ ይባላል። ታይመር አለው የራሱ ውስጡም ደግሞ እንደምታዩት አራት ማዘን ብረት አለው ፓትራ አለው። ይህም ከአንድ ዓመት ዋራንቲ ጋር በ8 ሺህ ብር። እዚህ ጋር ደግሞ ማሳየሽ ትልቁ ሳይዝ ይሄኛው ነው። ከላይ ሁለት ስቶቭ አለው 1500 ዋት እና 1000 ዋት። እዚህ ጋር ደግሞ ሶስት መቆጣጠሪያዎች አሉት። ውስጡን ይህን ይመስላል። ትልቅ ነው በጣም ሁለት ፓትራ አንድ ክብ ፓትራ እና ሁለት ኪሎ የሚደፋ አራት ማዘን እዚህ ጋር ብረት አለው። ተጨማሪ ደግሞ ስቴክ ምናምን መስሪያ ብረቶች አሉት። ይህም ከሁለት አመት ዋራንቲ ጋር በ9500 ወር በተወሰነ ጊዜ የሚቆይ ዲስካውንት አድርገናል። ሜድ ምንድነው ቱርክ ናቸው። እነዚህ ቱርክ ናቸው። ሚዊ ቻይና ነው። ሌሎቹ ቱርክ ናቸው። እዚህ ጋር የማሳይሽ ደግሞ ፕሬዠር ኩከር ይባላል። ይህ ዘመናዊ ፕሬዠር ኩከር ነው። ለብዙ ነገር መጠቀም እንችላለን። መቀቂያ ነው። ይሄኛው በተለያየ ሳይዝ ሊትር አማራጭ አለው። እንደምታዩት በኤሌክትሪክም ኖርማል፣ ከላይ ደግሞ ስቶቭ ላይ ተጥዶ የሚያበስሉ አሉ። ይሄኛው ስቶቭ ላይ ጠረ። ይሄኛው ኤሌክትሪካሉ ነው። ከላይ ደግሞ ስቶቭ ላይ ተጨማሪ አለ ማለት ነው። የተጨማሪ አለ እዚህ ጋር የምናየው ደግሞ ይሄ ለየት የሚያደርገው ምንድን ነው? ያለ ዘይት የምንፈልገው ኔት ምግብ መጥበስ ይችላል። ለአርስቶ፣ ለደሮ የሚጠበሱ ለብስኩስ፣ ሳምቡሳ ለሁሉም ነገር ይሆናል። ይሄ ያለ ዘይት በመቀባት ብቻ የምንፈልገው ኔት ምግብ እዚህ ጋር መጥበስ ይችላል ማለት ነው። ይሄ በባለ ሁለቱ ነው። በባለ አንድም ደግሞ አለው። ዲጂታል ነው። እዚጋ የምትፈልጊው ነገር እዚጋ ያስመርጥሻል። የራሱ ታይመር አለው። አንድ አጀስት አድርጊው ና በራሱ ሰት ብሎክ ማድረግ ይችላል። እነዚህም አንድ አመት ዋራንቲ ያላቸው በተለያየ ሳይዝ አማራጭ አለ። ስንት ነው? ኤርትራዊ በእነዚህ ከስምንት ሺህ ብር እስከ 15000 ብር ድረስ አለ። ከፍ ሲል አዎ፣ እንደ ሳይዙ እንደ ማርኮ አገው ይለያል። እሺ፣ የምትፈልገው ነገር ካለ ነገር በጣም ሰዱ እንላለን። አድራሻችን ደግሞ ጉርድሾላ ከመገናኛ ወደ አያት የሚወስደው መንገድ ሴንቸሪን አለፍሎ መብራት ኃይሉ አጠገብ እንገኛለን ተወዳጅ ህንጻ ግራውንድ ፍሎር ላይ እንግዲህ ተመልካቾቻችን የዛሬ ቪዲዮአችን እንደወደዳችሁት በጣም እርግጠኛ ነኝ። የረመዳንን ጾምን ምክንያት በማድረግ እና መጪውን በዓል ምክንያት በማድረግ ቦንድ ኤሌክትሮኒክስ ተገኝተን ምን እንደሚመስል አብረን አይተናል። እንግዲህ ሁላችን ጉድ ሾላ ተወዳጅ ህንፃ ላይ በመምጣት እነዚህን የመሳሰሉ የኤሌክትሮኒክስ እቃ ማግኘት ይችላሉ። ሌላ ቀን በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ተመልካቾቻችን ምርትና አገልግሎቶቻችሁን ለማስታወቅ ከስር በሚገኘው ስልክ ቁጥር መደወል ትችላላችሁ። እናመሰግናለን